የቼልሲ ዋንበል ሬስ ጄምስ አዲስ ጉዳት እንዳያጋጠመው ተገልጿል። ባሳለፍነው ሳምንት በዕለተ ቅዳሜ ቼልሲዎች በስታንፎርድ ብሪጅ ሊቨርፑልን ሁለት ለአንድ በረቱበት ጨዋታ ላይ ጄምስ ጉዳት እንደደረሰበት የተገለጸ ሲሆን ይህንንም ተከትሎ ከእንግሊዝ ብሔራዊ ቡድን ካምፕ ለቆ እንደወጣና ትላንትና አመሻሹን የወጡ መረጃዎች ጠቁመዋል። ሬስ ጄምስ ከባለፈው ጨዋታ መጠናቀቅ በኋላ በኢንስታግራም ገጹ ላይ ቅልጥሙ አካባቢ ጨዋታው ላይ በደረሰበት ጉዳት ምክንያት ቁስል ኖሮበት ሲደማ የተስተዋለ ሲሆን ምናልባት ከዚ የከፋ ጉዳት እንዳ ያጋጥመው ሲባል ለጥንቃቄ ከሶስቱ አናበስተ ካምፕ ለቆ እንደወጣ እየተገመተ ሲሆን፣ አስከፊ የሚባል ጉዳት እንዳልደረሰበትም በስፋት እየተነገረ ይገኛል። 25 ዓመቱ ላይ የሚገኘው ሬስ ጄምስ በእንግሊዝ ከሚገኙ ድንቅ ተጫዋቾች መካከል የሚመደብ ሲሆን ያለውን ድንቅ አቅም አውጥቶ ከዚህ በተሻለ መልኩ ግን እንዳይጫወት ባለፉት ጊዜያቶች ላይ ተደጋጋሚ ጉዳቶች ጋሬጣ የሆኑበት ሲሆን ከዚህ ቀደም ብቻ በዳሌው ላይ በጉልበቱ ላይ እንዲሁም ደግሞ በቁርጭምጭሚቱ ላይ ጉዳቶች ሲያጋጥሙ ተስተውሏል። የማንቸስተር ሲቲው ኒክ ኦሪኤል ጄምስን ተክቶ የእንግሊዝ ብሔራዊ ቡድን ካምፕን የሚቀላቀል ይሆናል። ብዙውን ጊዜ በአነጋገሪ አስተያየቶቹ የሚታወቀው ፖርቱጋላውያን ጋፋ አሰልጣኝ ጆዜ ሞሪኒዮ ስለ ፖርቱጋል ብሔራዊ ቡድን አስተያየታቸውን ሰጥተዋል። በአሁኑ ወቅት ቤኔፊካን በዋና አሰልጣኝነት እያገለገለ የሚገኘው ጆዜ ፖርቱጋል በክርስቲያኖ ሮናልዶ እየተመራች ቀጣዩን የዓለም ዋንጫ ውድድር የማሸነፍ ትልቅ እድል አላት ሲል ተናግሯል። በ2026 በጣም በጣምራ በአሜሪካ ሜክሲኮ፣ እና በካናዳ በሚካሄደው የዓለም ዋንጫ ላይ የ2024 የኔሽንስ ሊግ አሸናፊ የሆነችው ፖርቱጋል ዋንጫውን ለማሸነፍ ቅድመ ግምት ከተሰጣቸው አምስት ሀገራት ውስጥ ገኝ ሲሆን አሁን ላይ ያላት ድንቅ የሚባል የቡድን ጥልቀት ደግሞ በውድድሩ ላይ ብዙ ርቀት እንድትጓዝ ይረዳታል ተብሎ ይገመታል። እንደሚታወሰው ካታር ላይ ተካሂዶ በነበረው የ2022 የዓለም ዋንጫ ፖርቱጋል እስከ ሩብ ፍጻሜው ድረስ ጉዟን አድርጋ በሞሮኮ ተረታ ከውድድሩ የተሰናበተች ሲሆን ውድድሩንም ለመጀመሪያ ጊዜ ለማሸነፍ ደግሞ በ2026 በቁርጥ ቀን ልጇ ክርስቲያኖ ሮናልዶ እየተመራች ጉዟን ትጀምራለች ተብሎ ይጠበቃል። የአውሮፓ እግር ኳስ አስተዳዳሪ አካል የሆነው ዩኤፋ የጣሊያን ሴሪዬ እና የስፓኒሽ ለሊጋ ጨዋታዎች በተለያዩ ሀገራት ላይ እንዲካሄዱ ፈቃድን ሰጠ። ባለፉት ዓመታት እንደሚታወሰው የላሊጋ አስተዳደሪ አካላት አንዳንድ የስፓኒሽ ላሊጋ ጨዋታዎችን ወደ ተለያዩ ሀገራት በመውሰድ ጨዋታዎች እንዲከናወኑ ይፈልጋል የሚሉ መረጃዎች ሲወጡ የቆየ ሲሆን እንደሚታወሰውም ደግሞ በቅርብ ዓመታት ውስጥ ተጽዕኖ ከፍ እያለ የመጣው የጣሊያን ሴሬ ከአስተዳደሪ አካላቶቹ ዘንድ ልክ እንደ ላሊጋ አይነት እሳቤ እንደነበራቸውም ይታወሳል። ሁለቱ ሀገራት ይህንን ጉዞ ቀደም ብለው በጣሊያን ሱፐርካፕ ላይ የስፔን ንጉ ብዙ ዋንጫ ጨዋታዎች ወደ ሳዊቷ ሀገር ሳውዲ አረቢያ ወስደው ከግማሽ ፍጻሜ ጨዋታዎች ጀምሮ ሲያስመለክቱ ቆይቷል። በስፔን ላሊጋ የባርሴሎናና የቪያሪያልን ጨዋታ ወደ አሜሪካ በመውሰድ በሚያሚ ቼዝ ስቴዲየም ላይ መርሃ ግብሩ እንዲከናወን የሊጉ አወዳደሪ አካል ለዩዌፋ ጥያቄ ያቀረበ ሲሆን ተቀባይነትም ያገኝቷል። በጣሊያን ሴሬ ደግሞ ኮሞና ኤሲ ሚላን የሚያደርጉት ጨዋታ ወደ አውስትራሊያ በመውሰድ ጨዋታውን የማድረጉ ሀሳብ ዩዌፋ ትላንትና መሻሹን ባወጣው መረጃ መሰረት መጽደቁም ተረጋግጧል። እንዲህ አይነቱን አጋጣሚ ቡድኖች በአለም አቀፍ ደረጃ ያላቸውን የደጋፊ ቁጥር መጨመር፣ ከዛም አልፎ ኢኮኖሚያቸውን ላቅ ያለ ደረጃ እንደሚያደርሱም የሚያግዛቸው ሲሆን እንዲሁም ደግሞ በአንጻሩ ዩኤፋ ፕሬዚዳንት የሆኑት አሌክሳንደር ሴፍሪን ለሁለቱ ቡድኖች የተሰጠው ፍቃድ የተለየ መሆኑን የተናገሩ ሲሆን ለሌሎች ቡድኖች እንደ አማራጭ ተደርጎ መወሰድ እንደሌለበት የገለጹ ሲሆን የሊጉ ጨዋታዎች በሀገር ውስጥ ብቻ መካሄድ አለባቸው የሚል እሳቤም አላቸው።